ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የብራይተኑ አሰልጣኝ ፋቢያን ሃዝለር ስማቸው ከማንቸስተር ዩናይትድ ጋር መያያዙ ለሳቸው ክብር መሆኑን ገልጸዋል። ስሜ ከዩናይትድ ጋር መያዙ ለእኔ ክብር ነው ያሉት ሃዝለር ሮብን አሞሪም ስለ ማክበር ስለዚህ ጉዳይ ማውራት ትክክል ነው ብዬ አላስብም ብለው ተናግረዋል። ሀዝለር አክለውም የብራይተን አሰልጣኝ መሆን መታደል ነው፣ ከፊት ለፊታችን ብዙ ስራዎች ይጠብቁናል ሲሉ ተደምጠዋል። ፋቢያን ሀዝለር እንግዲህ በብራይተን ቤት ጥሩ የሚባል ስራ ነው እየሰሩ ይገኛሉ። በነገራችን ላይ ብራይተን ኤንድ ሆቭ አልቢዮን ለአሰልጣኞች የሚያስቸግር አይነት ክለብ ነው ማለት ይቻላል። በተለይም ደግሞ ስታይሉ በጣም የሚያስገርም ነው። ለትላልቅ ክለቦች የሚፈትን አይነት ክለብ ነው። በሁሉም አሰልጣኞች ማለት ይቻላል ተመሳሳይ የሆነ ቅርጽ ያለው ማለት ይቻላል። ታዳጊ ተጫዋቾችንም የሚያፈራበት መንገድ አስገራሚ ነው። ታዲያ ማንቸስተር ዩናይትድም ይህን ሰው በአሰልጣኝ ሾርት ሊስታቸው ውስጥ እንዳስገቧቸው ነው እየተገለጸ የሚገኘው። ከዛ ውጪ ማንቸስተር ዩናይትድ የስኮትላንድ ከ17 ዓመት በታች ብሔራዊ ቡድን ተጫዋች ሆነውን ኪር ማክሚልን ለማስፈረም ከፍተኛ ጥረት በማድረግ ላይ መሆናቸው ተገልጿል። ተጫዋቹ ከሁለት ዓመት በፊት እሁድ ዕለት ወደ ካሪንግተን ተጋብዞ እንደነበረም ተጠቁሟል። የተጫዋቹ ተሰጥኦ የተመለከቱት በርካታ ክለቦች የታዳጊውን ፍርማ ለማግኘት ከፍተኛ ጥረት በማድረግ ላይ መሆናቸውም እየተገለጸ ይገኛል። ድንቅ ባለ ተሰጥኦ ነው ተጫዋቹ። በነገራችን ላይ ታዲያ በርካታ የእንግሊዝ ክለቦች ተጫዋቹን ለማስፈረም ፍላጎት አላቸው። ከነዛም ውስጥ እንግዲህ ዩናይትድ ተጫዋቹን ለማስፈረም እንደተቃረበ ነው እየተገለጸ የሚገኘው። ብራዚላዊ ተጫዋች አንቶኒ እንዲህ ሲል ተናግሯል። በእንግሊዝ የቆየባቸው ወራት በጣም አስቸጋሪ ነበሩ። ከአርባ ቀናት በላይ በሆቴል ውስጥ ብቻዬን ልምምድ እያደረግኩ ቆይቻለሁ። አያያዛቸው አክብሮት የጎደለው እንደሆነ ተሰማኝ። ነገር ግን ዋናው ቁም ነገር ያልነበረም የህይወት ጉዳይ ስለሆነ በሰዓቱ ዝግብ መፍጠር አልፈለጉም። ለማንቸስተር ዩናይትድ በጣም አመስጋኝ ነኝ። መጥፎ ጊዜያት ነበሩ፣ በሁለቱ ዋንጫዎች የታጀቡ ጥሩ ጊዜያትም ነበሩ ሲል ብራዚሊያዊ ተጫዋች እንዲህ ሲል ተናግሯል። እንግዲህ የተጠበቀውን ያህል በማንቸስተር ዩናይትድ ደምቆ መታየት አልቻለም። በኤክስ ቤት እጅግ አስገራሚ እንቅስቃሴን ሲያስመለከት ነበር፣ ነገር ግን ያንን አቅሙን በማንቸስተር ዩናይትድ ቤት መድገም አልቻለም። ከዛ ውጭ የቀድሞ የማንቸስተር ዩናይትድ ተጫዋችና ረዳት አሰልጣኝ ማይክል ካሪክ የዩናይትድ ኃላፊነትን ሊረከብ እንደሚችል ተገልጿል። አሰልጣኝ ሮበን አሙሪም በቀጣይ የውጤት ማሻሻል የማያሳዩ ከሆነ ከማንቸስተር ዩናይትድ ሊሰናበቱ እያሰቡ እንደሚገኝ ተዘግቧል። ይህንንም ተከትሎ ዩናይትድ ሰዎች ለፖርቹጋላዊ አሰልጣኝ ተተኪ እንዲሆን እጩዎች እያያዙ እንደሚገኝ ተመላክቷል። ከተያዙት እጩዎቹ ውስጥ ማይክል ካሪክ አንዱ እንደሆነ የተጠቆመ ሲሆን ካሪክ ታዲያ የቀያዮቹ ሴጣኖችና የሀላፊነት ሚና ከቀረበለት በደስታ እንደሚቀበልም ተመላክቷል። ባይዘወይ ወደ ሁለት ወር ወደ ሶስት ጨዋታዎችን ነበረ መያዝ የቻለው ማይክል ካሪክ ከኦሊገኖር ሶሻር መሰናበት በኋላ ጥሩ የሚባል ሪካርድ ነበረው። ባይዘወይ ነገር ግን ማንቸስተር ዩናይትዶች ከጊዜያት በኋላ ራፍራኝክን በ በኃላፊነት መቅጠራቸው የሚታወቅ ጉዳይ ነው። ራፍራኒክም እንግዲህ ጥሩ በጊዜው የአሰልጣኝነት ነበር የተቀጠሩት፣ ጥሩ የሚባል ጊዜን ከማንቸስተር ዩናይትድ ጋር ማሳለፍ አልቻሉም። ወሳኝ ንግግር ተናግረው ነው እየሄዱት እንዲሁም ማንቸስተር ዩናይትድ የልብ ቀዶ ጥገና የሚያስፈልገው በርካታ ተጫዋቾችን ማስፈረም ያስፈልጓል ለውጥ ማግኘት የሚፈልግ ከሆነ ሲሉ ተናግሯል። ያ ነገር ነው አሁን እየተከሰተ ያለው በማንቸስተር ዩናይትድ ቤት ከዛ ውጪ ሮብና ሙሪ በማንቸስተር ዩናይትድ ለመቀጠል የሚያስችል ብቃት የማያሳዩና የሚሰናበቱ ከሆነ ማንቸስተር ዩናይትድ የፕሪሚየር ሊግ ልምድ ያለው አሰልጣኝ ለማስፈረም ፍላጎት እንዳለው ነው እየተገለጸ የሚገኘው። ታዲያ ማንቸስተር ዩናይትዶች በዋነኝነት የክሪስቲያል ፓላሱን ኦሊቨር ግላስነርን የማስፈረም ፍላጎት እንዳላቸው ነው የተገለጸ የሚገኘው። ኦሊቨር ግላስነር እንግዲህ ማንቸስተር ዩናይትዶች ጥያቄ የሚያቀርቡላቸው ከሆነ ያለምንም አቅማማት የማንቸስተር ዩናይትድን ጥያቄ ለመቀበል ዝግጁ መሆናቸው ተገልጿል። ራሽፎርድን በቋሚውል የማስፈረምም ያለማስፈረምም መብት አለ ሲሉ የባርሴሎና ዳይሬክተር ዴኮ ራሽፎርድ ከማንቸስተር ዩናይትድ ስላስፈረሙበት ስምምነት አንዳንድ አሰቦችን አንስቷል። ራሽፎርድ ቀላል በሆነ የመግዛት አማራጭ ባለው የውሰት ውል ነው ያስፈረም ነው ያሉት ዴኮ ከፍተኛ ክፍያ አልፈጸምም ብለዋል። በቋሚውል ባያስፈረሙትም በጭራሽ እንደማይቀቱ የካሳ ክፍያም እንደማይከፍሉ ነው የተናገሩት። ዴኮ አክሎም የመጨረሻ ውሳኔያቸውን ለማሳወቅ ጊዜው ገና መሆኑን ገልጸው ወደ መጨረሻው አካባቢ እንወስላለን ሲሉም ተደምጠዋል። ዋይኔ ማርክ ሩኒ እንግዲህ እንዲህ ሲል ተናግሯል። ያንን መለያ መልበስ የማይገባቸው ተጫዋቾች እያየው ነው እና ይህን ያመኛል። የክለቡ ነገር ያስጨንቀኛል። 13 ዓመታት ያህል በዚህ ክለብ ውስጥ ነበርኩኝና አሁን እየተከሰተ ያለው ነገር ትክክል አይደለም። በነገራችን ላይ ለሁሉም ነገር ተጠያቂው አሰልጣኙ ብቻ አይደለም ሲል ነው ዋይኔ ማርክ ሩኒ የተናገረው። የሮብን አሞሪም ባለቤት እንዲህ ስትል ተናግራለች። ወደ እንግሊዝ ከመጣን ጀምሮ ብዙውን ጊዜ እንቅልፍ ባይወስዶም እስካሁን ያሳለፈው ነገር ቀላል አይደለም። እኛ ቤተሰቦቹ እሱ ላይ በሚደርስበት ትችት ደጋፊዎችን ታዝበናል። የሁሉ እንቅልፍ ማታት ጭንቀት ግን ለምን ብዬ ለጠየቁት ጥያቄ ለዚህ ነው። ይህንን አውቄ ደፍሬ የገባሁበትና ፊርማዬን ያኖርኩ ሲል ሮብን አሞሪም ተናግሯል። በተለይም እንግዲህ ከሰንደርላንድ ጋር የሚደረገው ጨዋታ ለሮብን አሞሪም ቆይታ ወሳኝ ነው ተብሎ ይጠበቃል። ኔዘርላንዳዊ ተጫዋች ትሬል ማላሻ እንግዲህ ወደ ማንቸስተር ዩናይትድ ዋና ስብስብ እንደተመለሰ ተገልጿል። ተጫዋቹ እንግዲህ ከማንቸስተር ዩናይትድ ዋና ስብስብ ጋር አብሮ ልምምድ እየሰራ ሲሆን በማንቸስተር ዩናይትድ ቤት የመሰለፍ ድል ያገኛል ወይም አያገኝም የሚለው ጉዳይ ግን እስካሁን ድረስ እንዳልታወቀ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ስለ አሞሪም ቆይታ እንዲህ ሲል ተናግሯል። የአሞሪም ቆይታ ክለቡ በቀጣይ በሚያደርጋቸው ጨዋታዎች ላይ የተመሰረተ ይሆናል። የማንቸስተር ዩናይትድ አመራሮች ከሰንደርላንዱ ጨዋታ ጀምሮ ቡድኑ የሚያስመዘግበውን ውጤት መገምገም ይጀምራሉ። ከዚህ በተጨማሪ አሞሪም ምንም አይነት ስራውን የማጣት ስጋት የለበትም ማለት አይቻለም። የእሱ መቆየትም የተረጋገጠ አይደለም። ነገር ግን እነ ቤራዳ ቡድኑ አሁን ካለበት የውጤት ማጣት በመውጣት መሻሻል እንዳለበትና ይህንንም ለውጥ እየጠበቁ እንደሚገኙ ነው እየተገለጸ የሚገኘው ከዚህ በፊትም እኔ እንደገለጽኩላችሁ ሮብን አሞሪም በሚያመጣቸው ውጤቶች ላይ የተመረከዘ ይሆናል። የማንቸስተር ዩናይትድ ቆይተው አሰልጣኝ መቀየር ባይዘዌ ለማንቸስተር ዩናይትድ ለውጥ አላመጣም። ነገር ግን ሮብን አሞሪም በማንቸስተር ዩናይትድ ቤት ቢቆይ የብዙዎቹ የማንቸስተር ዩናይትድ ፍላጎት ነው። ነገር ግን በብዙዎቹ የማንቸስተር ዩናይትድ ደጋፊዎች ዘንድ ትችት እንዲያድርበት ያደረገው ዋናው ፖይንት ምንድን ነው? የአሰልጣኙ ግትርነት ነው። ሶስት አራት ሶስት ፎርሜሽን መጫወቱ መልካም ሆነው ሳለ ነገር ግን በማንቸስተር ዩናይትድ ቤት የእሱን ሀሳብ የሚተገብሩለት ትክክለኛ ተጫዋቾች የሉም። ስለዚህ ሮበን አሙሪም የተለያዩ አማራጮችን መጠቀም ይገባዋል ይላሉ የብዙዎቹ የማንቸስተር ዩናይትድ ደጋፊዎች። አብነት ያሉን እንኳን ብንወስድ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት ያደረገውን ነገር መመልከት እንችላለን። ካለው አቅም አንጻር ኢቨን አጫወቱን ቀይሮ ከአርሰናል ጋር ባደረጉ ጨዋታ በሎ ብሎክ ሲጫወት ተመለክታችሁ ነበረ። እንደ ትንሽ ክለብ ማለት ነው። ፔፕ ጋርዲዮላ ፈጽሞ እንደዚህ አይነት ታክቲክን ሲጠቀም ከዚህ በፊት አናስተውልም። ከዚህ በፊት በብዛት እንግዲህ የፔፕ ጋርዲዮላ ክለብ የሚታወቀው በሀይ ላይን ሲጫወት ነው። ነገር ግን ከአርሰናል ጋር በተደረገው ጨዋታ በሎ ብሎክ ሲጫወት፣ ውጤቱን ለማስጠበቅም ሲሞክር በብዛት ማስተዋል ችለናል። እና እንደ ፔፕ ጋርዲዮላ ያሉ አሰልጣኞች ታክቲካቸውን ፍሌክሲብል ባደረጉበት ጊዜ ሮበን አሙሪም ይህንን ነገር ፈጽሞ አላደርግም ማለቱ በብዙዎቹ በማንቸስተር ዩናይትድ ደጋፊዎች ዘንድ ቅሬታን ያስነሳበት ፖይንት እንደሆነ ሁላችንም የምናውቀው ጉዳይ ነው እንጂ ብዙዎቹ የማንቸስተር ዩናይትድ ደጋፊዎች አሰልጣኝ ከመቀየር ለውጥ እንደማይገኝ ሀሳባቸውን ሲገልጹ ተመልክተናል። እኔም ባይዘዌ ይህንን ሀሳብ ጋር አለው። ነገር ግን ሮብን አሞሪም በግትርነቱ የሚቀጥል ከሆነ ከማንቸስተር ዩናይትድ ኃላፊነቱ እንደሚሰናበት ነው እየተገለጸ የሚገኘው። ውድ የማን ዩናይትድ ኢትዮፋንስ ተከታታዮች፣ በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎችን ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ኑሮ ልተመኘው። አዳዲስ ስፖርታዊ መረጃዎችን በቴሌግራም ቻናላችን ማግኘት ትችላላችሁ። የዩቱብ ገጻችን ሊያታች አድርገናል፣ ገብታችሁ ጆይን ማድረግ ትችላላችሁ።